የቱርክ መስፋፋት በአፍሪካም ከድሮን እስከ ጦር ሰፈሮች እንዲሁም ሰፋፊ ኢንቨስትመንቶች፣ ቱርክ ራሷን በኢኮኖሚና ፖለቲካዊ እንዲሁም ወታደራዊ ዘርፎች በማጠናከር ባለፉት 2 ዓመታት ከፍተኛ ምርታ ማስመዝገብ ችላለች። ከአንደኛ ዓለም ጦርነት በኋላና ከኦቶማን ሱልጣኔት መፍረስ በኋላም የቱርክ ትግል ራሷን ማስቀጠል ሆኖ አልፏል። እናም በዓለም ላይ ያላት ተጽዕኖና ተሳትፎ ኮስምኖም በኢኮኖሚም በወታደራዊ መስክም ያላት ዓለም አቀፍ ተሳትፎ አንሶ ለ80 ዓመታት ኖራ ነበር። እንኳን ከሩቁ የአፍሪካ አህጉርና ከቅርብ ጎረቤቶቿ ጋር እንኳን ያን ያህል የጠለቀ ሁለንተና ግንኙነት አልነበራትም ቱርክ። ፕሬዚዳንት ረሲብ ጣይብ ኤርዶጋንና የሚመሩት ፓርቲያቸው ኤኬፒ ወደ ስልጣን መንበሩ ከመጣ በኋላም የቱርክ የሀገር ውስጥም የውጭም ፖለቲካዊ ስሪት ፖሊሲና ስትራቴጂዎች ተቀይረዋል። እናም ፕሬዚዳንቱ ከቀየሯቸው የቱርክ ውጭ ግንኙነት ፖሊሲዎች ውስጥ ከአፍሪካ ጋር ያላቸውን የሁለትዮሽና ባለዘርፈ ብዙ ግንኙነት ነው። ፕሬዚዳንት ኤርዶጋን ከመምጣታቸው በፊት ቱርክ በአፍሪካ የነበራት ኤምባሲዎች ብዛት ከአስር የማይበልጥ የነበረ ቢሆንም አሁን ላይ ቱርክ አርባ አምስት ሀገራት በላይ ኤምባሲዎችን በመክፈት ከፍተኛ ዲፕሎማሲያዊ ግንኙነቶችን መስርታለች ቱርክ በና አሜሪካ ቻይናና ሩሲያ ልክ ኢኮኖሚያም ሆነ ወታደራዊ ሌላ ኃያልነት ባይኖራትም ከቁንጮዎች ቀጥላ ግን የመጠቀስ ዝናን በመርገጥ ማንም የሚያስተባብላት አይደለም በኢኮኖሚ አቅሟ ከ2000 በኋላ በከፍተኛ ፍጥነት ያደገችው ቱርክ አሁን ላይ የ3.7 ትሪሊዮን ዶላር ጥቅል ሀገራዊ ምርት ባለቤት በመሆን ከዓለም 11ኛ ደረጃ ላይ ትገኛለች በኖሚናል ጥቅል ምርት ያየናት እንደሆነም ቢሆን ሀብቷ ቀ ላል አይደለም። 1.56 ትሪሊዮን ዶላር ባለቤት በመሆን ከመካከለኛው ምስራቅ ቀዳሚዋ ሀብታም ሀገር ሆናለች። ቱርክ የቱርክ ወታደራዊ አቅሟ ከሁሉም የሚያጎላትና ከዓለምም ሀያላን ጎራ የሚያሰልፋት አንዱ ሴክተሯ ነው። ቱርክ ከኔቶ ከአሜሪካን በመቀጠል ቁጥር ሁለት ከአውሮፓም ቁጥር አንድ የግዙፍ ጦር ባለቤት ሀገር በመሆን ከመካከለኛው ምስራቅ እስከ አውሮፓ የተዘረጋ ግዙፍ ኃይል ባለቤት ነች። በዓለም አስር ጠንካራ የጦር ባለቤቶች ጎራን ከተቀላቀለች ዓመታት ያለፏት ቱርክ ወታደራዊ ቴክኖሎጂዋም በተለያዩ ዘርፎች ከዓለም በቀዳሚነት እንድትመራ አድርጓታል። በተለይም በሰው አልባ የጦር ጀቶች ወይም ድሮኖች የቱርክን ያክል ስኬታማ የሆነ ሀገር የለም ይባልላታል። የጦር መሳሪያዎቿ የበርካታ ጦርነቶችን ውጤት ድራማዊ በሆነ መልኩ ቀይረዋል። አዘርባጃን በአርሜንያ ተወሰደብኝ ያለችውን ግዛቷን ናጎርኖ ካራባህን ከሰላሳ ዓመታት በኋላ ያለ ቱርክ ጠንካራ ወታደራዊ ድጋፍ አላሸነፈችም። አርሜንያ በሩሲያ ዘመናዊ ጦር መሳሪያዎችን ከፍተኛ ድጋፍ የሚደረግላት ቢሆንም የቱርክ የጦር ቴክኖሎጂዎች ልቀው በመገኘታቸው ጦርነቱ በአዘርባጃን አሸናፊነት እንዲደመደምና ናጎርኖ ካራባህን ያክል ትልቅ ግዛት እንድትቆጣጠር አስችሏል። ሌላኛው የቱርክ አቅም የታየበት ጦርነት የሊቢያ ጦርነት ነው። በግብጽ ዩናይትድ አረብ አረብ ኤምሬትስና ሩሲያ የሚታገዘው የጀኔራል ኸሊፋ አፍታር ጦር ትሪፖሊን ለመቆጣጠር ከጫፍ ደርሶ ነበር። ይሁን እንጂ ቱርክ ዓለም አቀፍ እውቅና ላለው የሊቢያ መንግስት ጦር አድርገዋለሁ በምትለው ድጋፍ የድሮንና ሌሎችም ጦር መሳሪያዎች ገዛ። ጦርነቱ ተቀልብሶ ትሪፖሊን አስቦ የመጣውን የኸሊፋ አፍታር ጦር እንዲሸነፍ አድርጎታል። በኢትዮጵያ መከላከያ ሰራዊትና በህወሀት አማጽያ ኃይሎች መካከል በነበረው ፍልሚያም እንዲሁም በኢትዮጵያ የቱርክ ድሮኖች ከፍተኛ ሚና እንደተወጡ ይነገርላቸዋል። አማጽያንን ግስጋሴ በመክታትና ዋና ኢላማዎችን በመምታት ጭምር የቱርክ ድሮኖች አይነተኛ ሚና እንደተወጡ ተንታኞች ይናገራሉ። የሩሲያ ዩክሬን ጦርነት የቱርክ የጦር መሣሪያ ልቀቶችን ካሳዩ ክስተቶች ዋነኛው ነው ቢባል ማጋነን አይሆንም። 60 ኪሎ ሜትር ረዝማል የተባለውና ኬቭን ለመቆጣጠር የተወሰኑ ኪሎ ሜትሮች የሚቀሩትን የሩሲያ የጦር አጀብ በመበታተን በኩል የቱርክ ድሮኖች ትልቅ ሚና ተጫውተዋል። በተለይም የባይራክተር ድሮኖች በሩሲያ ታንኮች፣ ወታደራዊ ተሽከርካሪዎችና ሌሎች ወታደራዊ ኢላማዎች ላይ የፈጸሙት ገድል እጅግ ዝነኛ እንዲሆኑ አድርጓቸዋል። ሌላኛው የቱርክን ወታደራዊና የደህንነት አቅም ለዓለም ፍንትዋ አድርገው ካሳዩ ክስተቶች አንዱ የሶሪያ ጦርነት ነው። በኢራን ሩሲያ፣ እንዲሁም ሂዝቡላህ የሚደገፈውን የበሽር አላሳድን አገዛዝ በመጣል በኩል የቱርክ የመሳሪያ፣ የሎጂስቲክስ፣ የደህንነትና የሌሎች የፖለቲካና ወታደራዊ ድጋፎች የሶሪያ ተቃዋሚዎችን የድል ባለቤት እንዲሆኑ አድርጓቸዋል ይባላል። እነዚህ ሁሉ የጦር መሳሪያዎችና ወታደራዊ ስኬቶች በቅርቡ እያመረተቻቸው ካሉ ከአምስተኛው ትውልድ ካን ተዋጊ አውሮፕላኖች እንዲሁም ሚሳይሎችና የጦር መርከቦች ጋር ተደማምሮ ቱርክን በብዙዎች ዘንድ በብዙም ሀገራት የምትፈለጋ አድርጓታል። ቱርክ ከአንድ መቶ በላይ ከሚሆኑ ሀገራት ጋርም ወታደራዊ ስምምነቶችን መፈጸሟ ትልቅ ማሳያ ነው። ታዲያ ከቱርክ የውጭ ግንኙነት ዋነኛ አቅጣጫዎች አንዱ በሆነው ግዙፉ የአፍሪካ አህጉር ቱርክ ፊቷን ካዞሮች በኋላ በከፍተኛ ፍጥነት ግንኙነቶቿን እያጠናከረች በአራቱም የአህጉር አቅጣጫዎች ሰርጋ እየገባች ትገኛለች። ቀድሞውኑ አፍሪካ የፈረንሳይ የቻይናና የሩሲያ ተጽዕኖ ማዕቀፍ ውስጥ የነበረ ቢሆንም አሁን ላይ ከፍተኛ ተገዳዳሪ ኃይል ሆና ቱርክ ቀርባለች። ፈረንሳይ ከምዕራብ አፍሪካ ከወጣች በኋላ ቦታውን እየተካች የምትገኘው ቱርኪየ ናት። የቱርኪየና አፍሪካ ግንኙነ ግንኙነት አንድ አቅጣጫና ዘርፍ ብቻ ያለው አይደለም። ይልቁንስ በበርካታ ዘርፎች አሉ ሰፊ ግንኙነትን ያቅፋል። ግንኙነቶቹን ከፋፍለን እንመለከታቸዋለን። አንደኛው ዲፕሎማሲ ነው። ቱርክ ከአፍሪካ ሕብረትና ባለ ሀገራቱ ጋር ጠንካራ የፖለቲካና ዲፕሎማሲያ ግንኙነቶችን መፍጠር ተሳክቶላታል። በዚህም ቱርክ የአፍሪካ ሕብረት ጥብቅ ወዳጅ ከሆኑ ሀገራት አንዷ መሆን ችላለች። የአፍሪካ ህብረት በ2005 ቱርክን ታዛቢ አባልነትን ሰጥቷታል። በዚህም ሳያበቃ ህብረቱ በ2008 ቱርክን የህብረቱ ቁልፍ አጋር እንድትሆን ተቀብሏታል። በዚህም የቱርክ አፍሪካ ጉባኤ ተመስርቷል። የኢኳቶሪያል ጊኒ ዋና ከተማ ማላቡ የመጀመሪያ ስብሰባውን ያደረገው ጉባኤው ከዚያ በኋላ በየዓመቱ በኢስታንቡል የሚካሄድ ሲሆን በጉባኤው በርካታ የአፍሪካ ሀገራት መሪዎችም ይታደማሉ። የአፍሪካ ህብረትና ቱርክ በሰላም በደህንነት፣ በኢኮኖሚ እድገት እንዲሁም በትምህርትና በጤና ወዘተ ሰፊ ትብብር ፈጥረው የአምስት ዓመት እቅድ እየነደፉ አብረው እየሰሩ ይገኛሉ። ቱርክ የአፍሪካ ድምፅ በዓለም ከፍ ማለት አለበት ብላ የምትሞግት ነች ተብሎላታል። ፕሬዚዳንት ረሲብ ጣይብ ኤርዶሃን አፍሪካ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የመወሰን ስልጣን እንዲኖራት የሚወተውቱ መሪ መሆናቸውን አሳይተዋል። ከ45 በላይ ኤምባሲ በአፍሪካ ያላት ቱርክ ፖለቲካዊ ተሳትፎዋ ግዙፍ ነው። እንደ ሌሎች ሀገራት አፍሪካውያንን ዝቅ አድርጎ ባለማየትና በማክበር ጭምር ተወዳጅነትን ያተረፈችው ቱርክም በአፍሪ ታማኝ ሀገር ተደርጋ ተወስዳለች። ኢትዮጵያና ሶማሊያን በማደራደር ማስታረቋ ጭምር የታማኝነቷ አንዱ ማሳያ ነው ተብሏል። ሁለተኛው ጉዳይ ኢኮኖሚ ነው። ቱርክ ትልቅ የኢኮኖሚ ተቋማት ያሏት ሀገር ሆናለች። የኢንዱስትሪ አቅሟም ቢሆን ቀላል የሚባል አይደለም። በመሠረተ ልማት ዝርጋታ ትልቅ ከብሪታን ያተረፉ ካምፓኒዎች ያሏት ሀገር ነች ቱርክ። አሁን ላይ በቱርክና በአፍሪካ ሀገራት መካከል ያለው የንግድ ልውውጥ በ203 ከነበረበት 5 ቢሊዮን ዶላር ወደ 40 ቢሊዮን ዶላር በማደግ ትልቅ ትልቅ ምርታን አሳይቷል። በመሰረተ ልማት ዘርፍ የቱርክ ካምፓኒዎች የቻይና ተገዳዳሪ ሆነዋል። ቱርክ የ85 ቢሊዮን ዶላር ፕሮጀክቶችን በአፍሪካ በመገንባት ትልቅ የመሰረተ ልማት አጋር ነች። ተቋሞቿ በአብዛኛው የአፍሪካ ሀገራት ይሳተፋሉ። ከኢትዮጵያ እስከ ጋና፣ ሴኔጋል፣ ጋምቢያ፣ ጊኒቢሳው፣ አይቮሪኮስት፣ ኬንያ፣ ዩጋንዳ፣ ታንዛኒያ በአብዛኛው የአፍሪካ ሀገራት ቁልፍ የሚባሉ የመሰረተ ልማቶችን ትዘረጋለች። ሶስተኛው ጉዳይ ትምህርት ነው። ቱርክ በአፍሪካ ውስጥ ከፍተኛ የ የትምህርት ኢንቨስትመንት እያደረጉ ካሉ ሀገሮች ስሟ ከፊት ይጠራል። ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት በርካታ ትምህርት ቤቶችን ከፍታለች። ማዕሪፍ ትምህርት ቤቶችና ዩኑስ ኢምሬ ኢንስቲትዩት በአፍሪካ ትምህርት ላይ በስፋት እየሰሩ ያሉ ተቋማት ናቸው። ቱርክ በየዓመቱ በሺዎቹ የሚቆጠሩ አፍሪካውያንን በስኮላርሽፕ እየወሰደች ታስተምራለች። ይህ ትምህርት እስከ ፒኤችዲ ያሉ የምርምር ደረጃ ላይ የደረሱ የትምህርት እድሎችን የሚያመቻች ነው። በአስር ሺዎቹ የሚቆጠሩ አፍሪካውያን በቱርክ ዝነኛ ዩኒቨርሲቲዎች ውስጥ ትምህርት ቸውን እየተከታተሉ ይገኛሉ። ትምህርታቸውን ጨርሰው ሀገራቸውን እያገለገሉ ያሉ በርካቶች ናቸው። ይህ የአፍሪካና የቱርክ ግንኙነትን የማይነቃነቅ ለማድረግ የታሰበ ስትራቴጂ ነው ተብሎለታል። አራተኛው ጉዳይ ሃይማኖት ነው። አፍሪካ የአማኞች አህጉር ተብላ ትጠቀሳለች። እናም ሀገራት ከአፍሪካ ህዝብ ጋር ያላቸውን ግንኙነት በማጠናከርና ስር እንዲሰድ ለማድረግ ሃይማኖትን እንደ አንድ የግንኙነት ዘርፍ ይጠቀማሉ። በመሰረቱ አውሮፓውያን ጭምር ቅኝ ግዛታቸውን ሲያስፋፉ የተጠቀሙት አንዱ መሳሪያ ሃይማኖት እንደነበር ግልጽ ነው። ሃይማኖት ለወረራም ለሰላማዊ ግንኙነትም አይነተኛ መሳሪያ ሆኖ ሲያገለግል ይኖራል። ቱርክ አፍሪካ ላይ ያላትን ተጽዕኖ ለማስፋትና ግንኙነቷን ለማጠናከር ከምትጠቀምባቸው ፎች አንዱ ታዲያ ሃይማኖት ሆኗል። በርካታ ሀገራት ላይ ትላልቅ መስጂዶችን ገንብታለች። ጥንታዊ መስጅዶችን አድሳለች። የኢትዮጵያው ጥንታዊ ነጃሽ መስጅድ ጭምር በቱርክ ከታደሱ መስጅዶች አንዱ ነው። ቱርክ በሶማሊያ ትልቁን መስጅድ፣ በጅቡቲም ትልቁን ሱልጣን አብዱልሐሚድ መስጅድ፣ በጋናም፣ በሴኔጋል በርካታ ትላላቅ መስጅዶችን ገንብታለች። የደቡብ አፍሪካው ኒዛሚያ መስጅድ የቱርኩ ሰሊም መስጅድ ግልባሽ ተደርጎ የሚሞካሽላት ነው። የጋናው ሚሌት መስጅድ በቱርክ ከተገነቡ የአፍሪካ ትላልቅ መስጅዶች ይጠቀሳል። ቱርክ ከመስጅዶች በተጨማሪ በሃይማኖት ተቋማት አማካ አማካኝነት ሃይማኖታዊ ስልጠናዎችና ትምህርቶችን በመስጠትም ትታወቃለች። አምስተኛውና ዋናው ጦር ነው። ወታደራዊ ዘርፏ ቱርክ በትልቁ የምትጠራበትና የገነነችበት ሴክተሯ ሆኗል። ቱርክ በአፍሪካ ውስጥ ትልቅ የጦር ሰፈር ካላቸው ሀገራት አንዷ ነች። ሞቃዲሾ ላይ የተገነባው ግዙፍ የጦር ሰፈሯ ለክፉ ቀን ያሻትን እንድትሰራ ያስችላት ዘንዳ የተተከለ ዋስትናዋ ነው። ከህንድ ውቅያኖስ እስከ ቀይ ባህር ያለውን ቀጠና ትቃኝበት ዘንድ ያስችላታል። የሳተላይትና ምርምር ተቋማት፣ የሮኬት ሳተላይት ማምጠቂያዎችን እየገነባች ነው። ቱርክ የሶማሊያ ነዳጅ እና ጋዝ አውጥታ እንድትጠቀምም ከሶማሊያ ጋር ቃል ገብታለች። የሶማሊያን ጦር በማሰልጠን የሶማሊያን የግዛት አንድነት ለማስጠበቅ እንዲሁም ማዕከላዊ መንግስቱንም ለማጽናት በስፋት እየሰራች ነው። ሊቢያ ላይ ወታደራዊ ተቋማት አሏት። ቱርክ ሜዲትራኒያን ባህርን አቋርጦ ሊቢያና ቱርክን ያገናኝ ዘንድ ሁለቱ ሀገራት የጋራ ቀጠና መስርተው እየሰሩ ነው። ይህም ቱርክን በሜዲትራኒያን ባህር አካባቢ እጅ ረጅም አድርጓታል። ቱርክ ከኢትዮጵያ፣ ሱዳን፣ ሴኔጋል፣ ሶማሊያ፣ ሊቢያ፣ ኬንያ፣ ሩዋንዳ፣ ዩጋንዳ፣ ደቡብ አፍሪካ፣ ጅቡቲ፣ ኒጀርና ሌሎችን በርካታ የአፍሪካ ሀገራት ጋር ወታደራዊ ስምምነቶችን በማድረግ ከእነዚህ ሀገራት ጋርም በወታደራዊ ትብብር፣ በመሳሪያ አቅርቦት፣ ስልጠና፣ ደህንነትና ሌሎች ዘርፎች በከፍተኛ ደረጃ እየሰራች ትገኛለች። ፎሬን ፖሊሲ ይዞት በወጣው መረጃ ግማሾቹ የአፍሪካ ሀገራት የቱርክ ድሮኖችን ታጥቀዋል። ይህ እጅግ ግዙፍ የሚባል አህዝ ነው። እንግዲህ በእነዚህና በሌሎች ዘርፎች ቱርክ ሌላኛዋ አማራጭ ሆና በአፍሪካ እየገነነች ትገኛለች። የሚለው መረጃም ቀደም ብለን የጠቀስናቸውን ነጥቦች የተመለከተ ነው። ውድ ኢትዮስካይ ሚዲያ አድማጭ ተመልካቾች አብራችሁን ስለነበራችሁ ከልብ እናመሰግናለን። ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ። ደህና ሁኑ በያላችሁበት